ነው እያሉ እኛ ተናግረን እየጠሉን ያሉ እኛ ማለት ነው ስለዚህ አስተካክሉት እናንተ እንዴ የሩቴ እናት ሲያከብሩልኝ የፍቅር እናት ማክበር ይችላል ከዚህ ውጪ ግን ሩታ ፍቅር ሰብስክራይብ አድርጓት እያላቸው እናት እየተሰቀሰቀ ጥሩ አይደለም አብሩስ ስለዚህ ያው አሁን ድጋሚ ወጥቼ እንዲያታርጉ ምናምን ማለት ልፋት ነው ስለዚህ ህሊና ያለው ሰው የፈለገውን ነገር ማለት ነው ሲቀጥል ደግሞ አንድ ማወቅ ያለባችሁ ነገር ማንም የኔ እናት ፎቶ እዚ ላይ ተለጥፈው ነገር ብትሆን እሷ ላይ ምንም የሚሞል ነገር አይኖርም። አባቴም ላይ እንደ ሰው። ስለዚህ እኔ ምንም ችግር የለብኝም። ህሊና ያለው ሰው አያደርገውም። ህሊና የሌለው ሰው ነው የሚያደርገው። ስለዚህ ለህሊናው ነው እንጂ የምችለው ለምን አደረጋችሁ፣ ለምን እንዲ አደረጋችሁ ማለት አልችልም። እንደፈለጋችሁ፣ ደስ እንዳላችሁ ማለት ችላላችሁ። ለምን እኔ ከዛ በፊት ተናገር ያለው ምንም ለውጥ ስላላየሁም መናገርም አግባብ አይደለም። ዝም ብሎ ነገር መደጋገም ነው የሚሆነው እና ምንም ችግር የለውም። የሚያስደስታቸው ከሆነ ያደርጉት። እነሱን የሚያስደስታቸው ከሆነ እኔን አይከፋኝም። የኔን አባት ብዘቀዝቁት አይከፋኝም። ለብሮ ምንም የሚደርስበት ነገር የለም። ፎቶ ነው፣ እንዲ ተገለበጠ ቀጥ ማለት ህይወታችን ላይ የሚያመጣው ለውጥ የለም። ለህሊናው አሳልፍ ይሰጣለ። የትኛውም ሰው ማለት ነው። ኖርማል ነው። እኔ ጋ አታሰቡ ሀሳብ። እሺ፣ እንደ ነው፣ አይ ነው

አላችሁልን አሁን፣ ማናት? ዜድ ናት። እያወራች በነበረችበት ላይ ሀሳብ ልስጣት ብዬ ነው የገባሁት። ማናት? ምህረት ናት። በምን ላይ ነው? በየትኛው ላይ ነው? በቤተሰብ ላይ ነው? አሁን አሁን አሁን አሁን መጨረሻ ላይ ያወራችው እኔ ደህና ነክ እግዚአብሔር ይመስገን አለን። ምን መሰለሽ እስካሁን ዝም ብዬ ነበር እና ብዙ ጊዜ እኔ ማስበው አብዛኞቻችን ድንጋይ ወደ ላይ ሲወረወረው ወደታችን ነው ራሳችን ተመልሶ ሁኔታ ማለት ነው። እና ምን አልሽ ትንሽ የተሳሳት ሽነሽን እነግርሽ ይገባኛል። እና አብርሽን እነሩታን ማፍቀረሽን እኔ የሚያስደስተኛል፣ ሁላችንን የሚያስደስታል። ግን እነሱን ስታፍቅሪና አስተውጅ ግን እነሱ ራሱ ክብር የሚሰጣቸው ወዳጆቿ ራሱ ስርዓት አላቸው እንዲባል ማለት ነው። ለምን ምን አልሽ ትንሽ የያስኩብሽ ማለት ነው። የደበረኝ የኔን የሩታን እናት ስታከብር ወይ ደግሞ የአብርሽን አባት ስታከብር፣ እኔ የፍቅርን እናት አከብራለሁ አልሽ። የሐሙን የለበት የሩታን አባት አከበሩም አላከበሩም የአብርሽን አባት አከበሩም አላከበሩም። ሌሎቹ አንቺ የሌሎቹን ማክበር አለብሽ። ተረዳሽ አንቺ ለአብረሽ ብለሽ የአብረሽ አባት ተሰደበ ብለሽ ሄደሽ የሌላውን አባት መስደብ ማለት ለአብረሽ ሊጨምርለት ሳይሆን እንደውም ነው የሚቀንስበት። ገባሽ አይደለ እንደውም ምን አይነትን ወዳጅ ነው ያላቸው ምን አይነት ቤተሰብ ነው ያላቸው የእነ አብረሽ እንዲባሉ የሌላውን አለመንካት። እነሱ አቅል ሲጥሩ ነገር አስተሳሰብ ሲኖራቸው ያቆሙታል። ገባሽ? ግን እስከዛ ድረስ ግን መሆን የለበትም ሌላ መንገድ ላይ አንድ ሰው ተሳደበ ብለሽ አንቺ አንድ ስትሳደቢ ሌላ ሁለት ሰው ደግሞ የእሱን አባት ወይ የእሷን እናት ሊሰድቡ የሚመጡ ብዙዎች ይኖራሉ። መንገድ ላይ ሰገራ እያለፍሽ ማለት ነው። ሰገራ ረግጠሽ ከሄድሽ ቤትሽ ድረስ እየሸተተ ይመጣል። ገባሽ? ያህን ሰገራ ግን ተጠይፈሽ ዘለሽ ብትሄጂ ቤትሽ ሰላም ይሆናል ማለት ነው። ገባሽ? ንማህር ምንም ነገር አንቺ ስለሰደብሽ የአብርሽ አባት ከፍም ዝቅም አይሉም። እንደውም የአብረሽ አባት ጥሩ የሚሆኑት አብረሽ ደስተኛ የሚሆነው ሩት ደስተኛ የምትሆነው በቃ ወዳጆቹ በጣም በቃ ወርቅ የሆነ ወዳጅ አላቸው። የእነ አብረሽ ቤተሰብ ሌሎቹን አይናኩም። እየተሰደቡ እንኳን ዝም ነው የሚሉት። ጦር ተወርወሩባቸው፣ ፍቅር ነው መልሳቸው ሲባል ደስ ይላል። አይመስልሽም?

የሩቴናት በመጥፎ ተዘቅዝቃ የአብርሽ እናት እንደዚህ ሆና ለሌሎች፣ እነዛ የዘቀዘቁ ቦታ ሄጀ ተው የምል ሰው ነኝ። እንደዛ ነኝ ማለት አይደለም እኔ ለማለት የፈለግኩ እንጂ፣ የኛ ሰው የኛ ልጆችም እነዛ የኛ ልጆች ስላላከበሩ ነው ሄዶ የሚዘቀዝቁት ለማለት ፈልጌ ነው። ገባ ካ? ለዛ ነው እንጂ ትክክል ካንተ። አዎ እናት እናት ናት፣ እንዲ አባት አባት ነው። ከእግዚአብሔር በታች ከፈጣሪ በታች እነሱ ነው የኛዎች ማለት ነው። አመሰግናለሁ ስላረምከኝ። አላጠፋሽም እኮ የአፎ ለምታ ነው አንቺ አደርጋለሁ ብለሽ ሳይሆን የአፎ ለምታ፣ ሌሎቹ በግራ ሳይድ ያሉት እንደዛ ተረድተውሽ እንዳይሆኑ አስተካክልሽ ብይ ነው እንጂ አንቺ አላጠፋሽ። በነገራችን ላይ ደግሞ የሚነግረው በጣም ቤስት የሆነ ፋሚሊ ያላቸው ሩታና አብርሽ በጣም በጣም እና እዚሁ ላይ እንግዲህ በአንድ ሺህ ይባዛ ነው የሚለው ፍቅሩም ብዛቱም። ይህ ሁሉ ቤተሰብ አለ። እንኳን ደስ አለ። በነገራችን ላይ ታውቃለህ አይደል? ሰው በብዙ ነገር ይፈምሳል፣ ከፍቅር ጋር ደግሞ ሲሆን አሪፍ ነው። ከፍቅር ጋር ማለት ከመውደድ ጋር፣ ከፍቅር ጋር ሳይሆን አንተ ከብታ ጋር ነው ያለው። ከመፈቀር ጋር ሲሆን ደግሞ የበለጠ ይጨምራል፣ እና ደስ ይላል። ያው ውሸት አልችልም፣ ወሬ አልችልም። መቻልኩስ ተናገር ያለው ለሰው ያላቸው ሪስፔክት እኮ ነው። ለሰው ያላቸው ሪስፔክት ለሰው ያላቸው ፍቅር ነው። እንድንወዳቸውና እንድናከብራቸው ከእነሱ ጋር እስከ መጨረሻ እንድንሄድ ያደረገን የእነሱ አካሄድ ነው። አንድ ሰው የምትወደው እኮ በዛ ልክ ነው የምትወደው ይሳ ገባከያ። ስለዚህ በዛ ነው እና እስከ መጨረሻ ድሞኛ ከእነሱ ጋር ነን። ፈጣሪ መስገን የእነሱ ደጋፊ ላደረገን አምላክ ማለት ነው። ይሳቅ ይባላል መታወቂ፣ ላሳየል ረበሽኳችሁ፣ አቋረጥኳችሁ የሆነ ስብሰባ ላይ ነበራችሁእና ጥልቅ ትልቅ ብዬ ነገቦት በመሀል ስላቋረጥኳችሁ ስሜት ይቋረጥ የሚውትላት ሀሳብ ስትሰጡ አላቋረጥከንም፣ አስተካከልከው። ይቅርታ ይቅርታ ጠይቃቸው የሚለውን ሰማሁኝ ልበል። ማንን ይቅርታ ልጠይቅ? ያለቀሰን አልኮ እንዴ ከሩታ ጋር መተህ አብርሃምና ሩታ ተለያዩ ብለን ደሞ እንኳ ነው ያለቀስ ነው ይቅርታ ባላቸው። አሁን ሎ ማለ የግሬስ ፋሚሊ እና የሩታ ፋሚሊዎች በጣም ምን አይነት ማረባል ሶስት መቶ ምናምን ሺ ፎሎ በዛ በኩል ደግሞ መቶ ሰባ ሺ ወደ አራት መቶ ወደ አምስት መቶ ሺ ቤተሰቦች እንዲሁም ደግሞ ፎሎ ሳያደርጉ ሰብስክራይብ ሳያደርጉ ከውጭ ሆነው የሚመለከቱ ወደ አንድ ሚሊዮን ነው ሀምሳ ሺ ወደ 50 ወደ አንድ ሚሊዮን ቤተሰቦች በጣም ይቅርታ። ያው እንግዲህ አመጣጤ ይልካል ነበር ሊሆን ይችላል። አፉ ተቀበሉ አሻት። እናመሰግናለን፣ እናመሰግናለን። እግዚአብሔር ያክብር። ምክንያቱም አልቅሼ ይባሉ እኔ በተለይ በጣም ነው ያ አብርሃም ይቅርታ ጠይቅ። ከአሁን በኋላ እኛ የምንፈልገው መሀላችሁ ማንንም አታስገቡ። እናንተ ሁለቶቹ ለምሽሮ በጥብጣችሁ አትመጡም። እኛ ሌለ ሰው እየመጣችሁ ዛሬ በደስታ መጡ፣ ነገ ደስታችሁን ያደፈርሳሉ። ማንም መሀላችሁ አታስገቡ። እግዚአብሔርን እኛ ደማችን ልባችን እየቆሰረ ነው። አንዳንዴ ሰው ልጅን አስበን አይደለም የምንወደው፣ ሰው ፈጣሪ ነው መውደድ የሚሰጣቸው ያን ልክ። ደግሞ እናንተም ለእኛ ማሰብ አለባቸው። በአንዝ እንኳን እናንተ ሀገራችሁ ላይ ነው አንዴ ብትናደዱም ብትጣሉም አንድ ሰው ጋር ሄዳችሁ እንዴታችሁን ታበርዳላችሁ። እኛስ እናንተ ጋር ጮንጋራችን ላጣል ሴትዮዋ እዚህ ሰሀን አንጭ ትላለች፣ ማንካ አንጭ ትላለች። እኔ በስንቱን እንጨነቅኛ እግዚአብሔርን፣ ለእኛም እያሰባችሁ ማርያምን ከምሬ ነው። በጣም ብዙ ነገር ብዙ ጭንቀት ያሉ ሰዎች አላቸው። እግዚአብሔር ስደት የሚያውቅ ሰው ያውቀዋል። እኛ ደግሞ ፈልገን አደለም እናንተን የወደድነው እንሰደድ እኮ ወደ ስደት ልንመጣ ነው እኛ። አብሪ ሲመጣ እኔ አዳማችሁ አብሪ ሲመጣ አንዷ አዳማችሁ ጋ ወሰዱት፣ ተዛቅ አስተጣጠ እንዴት እንደሆነ አሳይታ ትመልሰዋለች። ምህረት አንቺ ስከፋ አንቺ ተይ እንጂ አንቺ አንቺ ተይ ተይረ እኛም ወደ ስደት ልንመጣ ነው። ስደትን እስኪ እናየዋለን። አብረን ሉሉቀሳት ብትመጡ ነበር ቆንጆ። አሁን አየሩ ጥሩ ነው። አሁን አየሩ ጥሩ ነው። አሪፍ ነው አየሩ። አሁን ጥሩ ነው። ሀሳብ መጡ ነበር። አዎ አሁን ሁላችሁንም ሰላም ብያ። ዘንድሮ ጥሩ ነው አየሩ ጥሩ። ገና ሙቀት ጋር አልጀመረም። አዎ አራት፣ አምስት፣ ስድስት እያለን የሚጀምረው። አሁን አታስረሳኝ አብርሃም፣ ያስቀይሚያቸዋል። ይቅርታ በለን። እንደ በጣም ነው የሚፈልጋለን። አዎ ሁላችሁም፣ ኧረ እኛ አንፈልግም። አብራም ይቅርታ ካለ እኛ አንፈልገውም ከእሱ ላይ። አብራም ይቅርታ ይባላችሁ እኔ እናንተን ማለት ነው። በየሰዓቱ እንኳን ይቅርታ ብጠይቃችሁ ድጋሜ ይቅርታ በል የምትውለው ይመስለኝ። እኛ እኮ ችግር የለብንም። እኛ እኮ ችግር የለብንም። ከታች ያሉት ልጆች ነው እንጂ እኛ ችግር የለብንም። ነው ብዙ ልጆች ነው ያዘኑት። አብሽዬ ብዙ ልጆች ነው ያዘኑት። ብዙ ልጆች ነው ያዘኑት። እኛ ነው የምናውቀው እኮ እኛ እንዴት ሆነ እንዳሳለፍ እኛ የምናውቀው ግን፣ ብዙ ልጆች ተጎድተዋል። ብዙ ልጆች አልቅሰዋል። ብዙ ልጆች እሳት ተቃጥለዋል። ምግብ እየሰሩ እናት በተጣላችሁ ሰዓት ስንት ልጆች ነው የተጎዱት? ማርያምን እኮ ሁሉንም ሰው እኮ በቃ እንዳጠቃላይ አሁን በቃ እዚህ ይቅርታ በነገሮች የትኛውም ሰው ሙሉ አይደለም ጥፋት ሊኖር ይችላል፣ እና ሁሉንም ሰው ይቅርታ ጠይቄያለሁ። ግን ደግሞ እዚህ ላይም ደግሞ ይቅርታ ጠይቄያችኋለሁ። በተለይ መረት ጠይቅ ማርያም ብልክልኝ ደግሞ በግል ማልማት ሚ ካላችሁ ደግሞ ወይስ ልንገርህ ተነስና ማለት ነው። ኔ ወንድም ስማንና ተነስና፣ ፈጣሪ ስማ ተነስና፣ ይቅርታ በል። ችግር የለውም። ከ በቮይስ ቮይስ በውስጥ እንዴ ችግር አዎ፣ በቃ ደስ ይበላቸው። ታች ያሉ ብዙ ተከፉ ስላሉ ከልባቸው የሚወዷቸው ነውና፣ ሀኒች እንዳለች እዚህ ይቅርታ ያደርጋሉ። ችግር የለውም። ይቅርታ ብቻ ሳይሆን ሁለተኛ እግዚአብሔር፣ ሁለተኛ አብራም፣ እንደው በፈጠራችሁ እንደው በእግዚአብሔር አንተና ሩታ ተማል፣ ምንም ነገር አይግባ። እንደው እኔ ሰልችቶናል። እግዚአብሔር ተስፋታ አስቆጣኛ። እንደው መሸነፍ አንፈልግም፣ ምክንያቱም አንተ ልጅ ይመጣል። እኛ በእናንተ አይሆን አንፈልግም

መጡ። ችግር የለም አንድ ብቻ ሰውን ስሞ ሶስት አረት ሆን ችግር የለም። እነዚያማ ይጉ አራንጅ አልገባሽም ዛሬ ታሞ ታም የሚያለው ብለው ሆስፒታል የገባው አንቺ ረፊ ሪማ መስገን አለበት። እውነት ለመናገር ከመጀመሪያው ጀምረን ነው የምንከታተለ። ቅን ሰውነት የመልካምነት ነው መሰለኝ ከጠገብ ሰው የማያሳጥህና በቃ የሆነ ወዳጅም ወደንስም ብለህ እንኳን ለመግለጽ የማትስላቸው ሰዎች ነው ያለ እውነት ለመናገር የሰው ልጅ አይደለም ይሄን ያህል ጊዜ ቀርቶ አይደለም በትንሽ እየስተት እንኳን ካጠገቡ የሚርቅ ነው። እና በቃ ምርጥ ምርጥ ምርጥ ወደንሶችም ሳይሆን ቤተሰቦች፣ ከቤተሰቦችም ማይላዩ ቤተሰቦች አሉ ወንድሜ። እሱን ደግሞ ያው ፈጣሪ የሚወደውን ሰው ነው ሰው ይሰጣል የሚባለውና ፈጣሪህን አመስግን። እና ደግሞ ያው ምህረትም እንዳለችው በተቻለ አቅም ትንሽ ነገሮቹን ስራ ነው። አይኖ ቢሆንም ደሞ ይሄን ያህል አይርዘም። በጣም ነው የሚያስጠላው አብርሽ፣ የእውነቴን ነው የምልህ። በቃ አትጠላው ነገር ብዙ አመት አሳልፋችኋል። ከዛሬ ነገ ይለወጣል፣ የሆነ ነገር ይመጣል እያሉ እነሱ ራሱ ተስፋ የሚያደርጉበት ነው እና የምሬን ነው የምላችሁ እናንተ የሰላሳ አርባ ደቂቃ ቪዲዮ ቀርጻችሁ ነው ግን እዚህ ቲክቶክ ላይ ያለውን የእውነቴን ነው የምልህ ሰው መሆን ሁሉ እስከሚያስጠላ ድረስ ነው ነውና፣ አይኖ ስራ ነው ስሩ። ግን ደግሞ እንዲህ አይርዘም አይርዘም። እውነት ለኛም ነው ዜዶ እንዳለችው ለኛም አስቡልን። በጣም ነው የሚያናድደው በጣም ነው አይ ነው እናንተ እናታችሁ ስትዘቀዘቅ ምንም ላይ ይመስል፣ እኛ ደግሞ ስናያት በጣም ነው የምናድደው። የቤተሰብ ናፍቆታለህ እዚህ እናትን የምትወዳለህ እና ለኛ ለስደተኞች ደግሞ በጣም ይከብዳል። እናት ምናምን ተዘግዝቃና የሆነ ስራ ስትሰሩ የሆነ ነገሮችን ስትጀምሩ በቃ በትንሹ ቃለን ላድርጋችሁ ያን ያህል ረዥም መንገድም ሳትሄዱ አድርጉት ነው ምለው። በዚህ አጋጣሚ ደግሞ እንኳን ደስ አላችሁ፣ ለዚህ ክብር እና ሞገስ ስላበቃችሁ በጣም ደስ ብሎኛል። ለወደፊት ደግሞ ወልዳችሁ ከብራችሁ መንታ መንታ ልጆችን ወልዳችሁ ያ ክብር ወንድሜ። በነገራችን ላይ መልካምነትህ ደግነትህና ለሰዎችን ክፋትን ያለማሰብ ነው ብዙ በዙሪያ ወዳጆችን ያበዛልህና

ምክንያቱም አጀር እንዳቃጠለው ሩታዬ እየመታ የኛም ብድር ስታደረግ እያሰቀያም ቁጥር መጣ። ምክንያቱም ምት ማለት ስለማልችል፣ ይሳቅ ያው በጥሩ ነገር የሚመጣው በጥሩ ነገር መጣ። የመጣበትም ደግሞ ሩታዬ ነበረች ያመጣችው፣ ተጠቀመችው። እኛም ደግሞ ደስ አለን። አብርሃም ሲድና እሱ ነበር የምንፈልገው። እኔ ምንም አልተናገርኩትም

ለምንድነው? እኔ ደግሞ ልንገርቆይ ለምን ለውርቴ ቲክቶክ አትከፍትላትም? የአንተስ ከፋ አደለም። በባለትዳር ሁሉ እኮ ባለትዳር ነውነት ምን የሆነ ችግር ሲፈጠር ሜንሽን የሆነ ነገር ቢሆን ሜንሽን ልታደርጋት ነው። ያ በጣም ታስቡላት የለም ወይ እንደናንተ ታስቡላት የለም ሩታ እኔ ጥፋ ስታጠፋ ማለት ነው። ሩታውን ጥፋ ካጠፋች ልንደርግ። አሁን አንተ ቲክቶክ አለክሳ ልክ የሆነ ጥፋ ስታጠፋ ሜንሽን አደረጉና ጥርግርግርጋ ሩታንም ቲክቶክ ስትከፍት ሜንሽን አደረጉ ጥርግርግ ልታደርጋት እንዳከፍት ምንም እንዳከፍት

ስሙኝ እኔ ተሰደቤ ባላቀ፣ እኛ እንሳደብማ፣ እኛ እንሳደብም ግን አሉ እኛ የምናውቃቸው ስላሉ ይቅር ተስብሰይናት እናት። ኧረ ተዋት በቃ፣ አብርሽ በቃ አብርሽ በቃ። እንደ አዎ አብርሽ እንደ ተዋቸዋለሁ ለእንትናዎች ይመቻቻል። አንቺ ተው። አብርሽ ተው እሺ። እ አይ በቃ እንትን አይደለም፣ አልተሰደብክም። ማን እባክህ ነው የሚሰድብህ? ማን ይሰድብሃል? ማንም አይሰድብህም። እንደ ማንም አይሰድብህም። አይዞህ። ግን አንዳንዶቹ በሌላ ስለምናወራ እኮ እኛ። አብርሽዬ ደህና ደርሰናል ስና ጨፍርልን እና ትተኛለህ ቶሎ በል እንደ የሰርግ ወርቅዬ አይደለም ደሞ፣ የሆነ ነገር አሉ እኮ ደሞ ይፈሱታል። ተይ ወርቅዬ፣ ቅርብ ነው ደሞ። እስቲ ዝም በይ በእናትሽ ሩት፣ ተማይለፍ እስቲ ዝም በይ። ተነስና ድንስል እናንተ፣ ለሰርግ ተለማመድ ከዚሁ። ወርቅዬ ተይ እንጂ ምን ሆነሽ ነው? አንቺ ደሞ አንዴ ተይ በቃ። አብርሃም ማንን ነው የምታወራው? ሩት ተተኝታለች ስልክ ዝጋ። ማየት እንፈልጋለን አታየላትም። አንተ ገና ውስጥ ታወራላችሁ። እናቴ ተው እንጂ አብርሽዬ። በቃ ደህና ደር፣ ደህና ደር፣ ሁላችሁ። ወይዬ ሀምዬ ደህና ደር ይለኝ። ወይዬ ሰላም፣ ደህና በውስጥ እናወራለን አብርሽ። እሺ እሺ፣ አንዴ የምናወራው ነገር አለ